የጋብቻ ጥያቄው፣ ድርሰት አንቷን ቼኮቭ፣ ነፃ ትርጉም ኤፍሬም እንዳለ፣ አንዱ ዓለም ካሳሁን፣ ሜሮን ስዩም፣ ሳሙኤል ተስፋዬ። የጋብቻ ጥያቄው። የባንባዝነቪች እንዴት ነህ? በጣም ደስ የሚል ነው። የእውነት የአንተ መምጣት ያልጠበቅኩት ነው። አመሰግናለሁ። እናንተስ እንዴት ናችሁ? ምንም አንል፣ ምንም አንል፣ እንደ ነገሩ አደል የኔ ውድ ጎረቤቶችህን መርሳት የለብህም። በነገራችን ላይ ዛሬ ሽክ ብልሃል፣ እንዴት ነው ነገሩ? የክት ልብስ፣ የእጅ ጓንቶች፣ የሆነ ግብዣ ድግስ ነገር አለብህ እንዴ? አረ እንደውም እንደውም እናንተን ለመጠየቅ ነው የመጣሁት የተከበርከው ስቴፓኖቪች። ታዲያ ለምንድን ነው የክት ልብስ የለበስከው? ልክ እኮ የአዲስ ዓመት ዋዜማ ላይ ልትጠይቀን የመጣህ ነው የሚመስለው ምን መሰለህ? ይሁል አንተ ዘንድ የመጣሁት የተከበርከው ስቴፓኔቪች አንድ ጥያቄ ልጠይቅህ ነው የመጣሁት። ከዚህ በፊት አንድ ጊዜም ሳይሆን ሁለት ጊዜ የአንተን ትብብር ጠይቄ ውለታ ውለህልኛል። አንተን ምን ጊዜም ይቅርታ መጠየቅ አለብኝ። ስሜቴ እየናረብኝ ውሃ ልጠጣ። የተከበርከው ስቴፋኔቪች ገንዘብ ሊበደር ነው የመጣው። ደሳ ስትን አልሰጠ። ምን አልከኝ? ምን ነው ወዳጄ? ምን መሰለህ፣ የተከበርከው ስቴፋንች፣ ይቅርታ፣ ስቴፋን ኦኖሬች ማለቴ። እንደምታዩስ ስሜቴ በጣም ነው የናረብኝ። በአጭሩ አንተ ብቻ ነህ ልትረዳኝ የምትችለው፣ ምንም እንኳን እርዳታ ባይገባኝም ማለት የአንተን እገዛ ለመጠየቅ ምንም መብት የለኝም። እባክህ ዙሪያ ጥምጥም አትሂድ፣ ተናገረው አንድ ጊዜ የመጣሁት ልጅህ ናታሊያ ስቴፓኖቭን በጋብቻ እንድትሰጠኝ እንድትሰጠ ለመጠየቅ ነው። በእግዚአብሔር ስም ኢቫን ቫዚሌቪች። አቤት? እስኪ እንደገና ድገመው፣ ሙሉ ለሙሉ የሰማሁህ አልመሰለኝም። በክብር የምጠይቀው ወዳጄ፣ ወዳጄ በጣም ደስተኛ ነኝ። በጣም ደስተኛ ነኝ። በጣም ነው ደስ ያለኝ። ናስኪ ልቀፍህ። ለረጅም ጊዜ ስጠብቀው የነበረ ነገር ነው፣ ስመኘው የኖረ ነገር። አንተ ደግሞ ምን ጊዜም ፍቅር አለኝ፣ ልጄ ቢሆን ኖሮ እያልኩመኝ ነበር። እግዚአብሔር እገዛውን ፍቅሩን ወዘተስጥ በጣም ተስፋ ለምን ነው እንደዚህ እንደሞኝ የሚያደርገኝ ደስታ አስክሮኛል ማለት ነው ጭልጥ አድርጎ ነው ያሰከረኝ በሙሉ ልቤ ሄጄ ናታሊያን እጠራታለሁ ስቴፋኖቪች እንደው ግን ፈቃደኛ መቶን ይመስልሃል እንዴታ እንዴታ ወዳጄ እና ፈቃደኛ አትሆንም ብለህ ትገምታለህ አሁን ኑ ትመጣለች ልክ ምርመራ ያለብኝ ይመስል ከእግር ጥፍሬ እስከ ራስ ጠጉሬ ድረስ እየተረገበገብኩ ነው። ወስኜ ነበር ማለት ነው። ለማሰብ ለማመንታት ብዙ ለማውራት የምትሆነኝን ወይም እውነተኛ ፍቅር ለመፈልግ ጊዜ ካጠፋው መቼም ቢሆን አላገባም ይቀሰቀዛል። ናታሊያ ስቴፓኖቭና ቤት መንከባከብ የምትችል ነች። መልኳም አይከፋም። ደግሞም ታምራለች። ቆይ በመጀመሪያ ሰላሳ አምስት ዓመት ሞልቶኛል፣ ወሳኝ እድሜ ነው። በሁለተኛ ደረጃ እየተረጋጋ ህይወት መምራት አለብኝ። ልቤ ደግሞ በፍጥነት እያደለቀ ያሰቃኘኛል። ስሜቴ በቀላሉ ነው እና ደግሞ ሁልጊዜ በጣም እበሳጫለሁ። በዚች ደቂቃ ከንፈሮች እየተረበተበቱ ነው፣ ቀኝ ቅንድቤ ደግሞ እየተንቀጠቀጠ ነው። ከሁሉም ግን አስጠሊታው ግን የእንቅልፌ ነገር ነው። ገና ሰውነቴ አልጋውን እንደ እንደነካ በግራ በኩል የሆነ ነገር ይጎትተኛል፣ ከትከሻዬ፣ ከጭንቅላቴ ይሰማኛል። ልክ እንደ እብድ ካልጋ ላይ ይዘላለሁ። ትንሽ እንጎራደዳለሁ እና እንደገና ጋደም እላለሁ። ገና እንቅልፍ ሊወስደኝ ሲል እንደገና የሚጎትት ነገር ይሰማኛል። እና እንደዚህ አይነቱ ነገር ቢያንስ ሀያ ጊዜ ሊደጋገም ይችላል። ወይ አንተ ነህ አባዬ? እኮ እቃዎቹ የመጣ ነጋዴ ስላለ ወደ ሳሎን ሂጅ አለኝ። እንዴት ከርመሃል ኢቫን ቫስሎቪች? እንደምን አለሽ እንደምንሽ፣ የተከበርሽው ናታሊያ በስራ ልብሴ ስለ ስለመጣሁ ይቅርታ አድርግልኝ። ለማድረቅ ብለን አተር እየፈለፈልን ነው። እኔ ምና ምን ነው ይህን ያክል ጊዜኛ ዘንድ ሳትመጣ ቁጭ በል እንጂ ኧረ እባክህ ቁጭ በል። እሺ እሺ። ምሳት በላ። አይ አመሰግናለሁ፣ በቃኝ። በልቺ ነው የመጣሁት። እንግዳው ማጨስ ትችላለህ። እንካ ክብሪት። ዛሬ አየሩ በጣም ጥሩ ነው። ትናንትና በጣም እርጥ በስ ስለነበር፣ ሰራተኞቹ ምንም ስራ አልሰሩም። ምን ያህል ስራ ሳጭደሃል አንተ። እኔ እንደሆንኩኝ ራስ ወዳድ ሆኜ ሙሉ በሙሉ ሜዳውን ያሳጨድኩት አሁን ሳሩ ደርቅብኝ ሆኖ ብዬ ትንሽ ሰጋሁ። ትንሽ መቆየት ነበረብኝ ግን። ለምንድን ነው እንደዚህ የራት ግብዣ ያለብህ ይመስል ሽክ ያልከው? ጥሪ ያለብህ እንዴ? ይሁን ግን አምሮብሃል። ነገረኛ ምንድን ነው እስኪ፣ እስቲ ለምንድን ነው ሽክ ያልከው? የተከበርሽው ናታሊያ እንድታዳምጪኝ ፈልጋለሁ። በእርግጥ ኧረ እንዳውም በጣም ሁሉ ልትናደድ ሁሉ ትችያለሽ። በጣም ነው የሚበርደው። ምንድነው ጉዳዩ ንገረኛ። እሺ፣ እሺ፣ ይኸውልሽ በተቻለ መጠን ላሳጥሮ እሞክራለሁ። ናታሊያ ስቴፓኖቭና ማወቅ ያለብሽ ከረጅም ጊዜ ጀምሮ ማለትም ከሕፃንነቴ ጀምሮ ቤተሰቦችሽን አውቃቸዋለሁ። ይህ መሬት ያወረሱኝ ሟቹ አክስቴና ባሏ ለአንቺ አባትና ነብሷን ይማረውና ለሟቿ እናቶች ከፍተኛ ክብር ነበራቸው። የእኔ ቤተሰቦችና የአንቺ ቤተሰቦች ሁልጊዜም በጣም የጠነከረ ወዳጅነት ነበራቸው። እንግዲህ እንደምታውቂው የእኔ መሬት ከእናንተ ጋር ኩታ ገጠም ነው። እንደምታስታውሽው የእኔ መስኮች ከእናንተ ረግረጋማ ስፍራዎች ጋር ይገጥማሉ። ይቅርታ ላቋርጥህና የእኔ መስኮች ነው ያልከው? መስኮቹ የአንተ ናቸው እንዴ? አዎ የኔ ናቸው። ምንድን ነው የምታወራው? መስኮቹ የኛ እንጂ አንተ አይደሉም። አይደለም የኔ ናቸው። የተከበርሽው ናታሊያ፣ መሬቶቹ የኔ ናቸው። እኔ ይህን አላውቅም ነበር። እሺ እንዴት ልታስረዳኝ ትችላለህ? እንዴት? እኔ እኮ የማውራው ከእናንተ እና ከረግረጉ መካከል ስላሉት መስኮች እኮ። ልክ ነህ ግን የኛ ናቸው። እስቲ አስበው ኢቫን ቫስሎቪች፣ ለመሆኑ ያንተ ከሆኑ ምን ያክል ጊዜያቸው ነው? ምን ያህል ጊዜ ወደ ኋላ ማስታወስ እስከምችለው ድረስ። እውነት አሁን ያልከው እንደው ናታሊያ ታምነኛለች ብለህ ነው? ግን የተከበርሽው ናታሊያ ከሰነዶቹ ማየት ትችያለሽ። መስኮቹ በእርግጥ በአንድ ወቅት ውዝግብ ነበረባቸው። አሁን ግን የእኔ መሆናቸውን ሁሉም ሰው ያውቃል። ምንም የሚያከራክር ነገር የለም። የአክስቴ ሴት አያት እነኝህን መስኮች የአባትሽ ወንድ አያት ጭሰኞች እንዲጠቀሙባቸው ሰጥተዋቸው ነበር። ግን የተከበርሽው ናታሊያ ከሰነዶቹ ማየት ትችያለሽ። መስኮቹ በእርግጥ በአንድ ወቅት ውዝግብ ነበረባቸው። አሁን ግን የእኔ መሆናቸውን ሁሉም ሰው ያውቃል። ምንም የሚያከራክር ነገር የለም። የአክስቴ ሴት አያት እነኝህን መስኮች የአባትሽ ወንድ አያት ጭሰኞች እንዲጠቀሙባቸው ሰጥተዋቸው ነበር በምላሹ ደግሞ እነሱ ለእሷ ጡቦቹን ይሰሩላት ነበረ። አየሽ፣ የአባትሽ አያት ጭሰኞች ግን መስኮቹን ለአርባ ዓመታት ሲጠቀሙባቸው ቆይተዋል። ልክ እንደ ራሳቸው ይቆጥሯቸውም ጀምሩና በበስተ መጨረሻ፣ በጭራሽ በጭራሽ በጭራሽ ለሱ አደለም። አያቴም ቅድመ አያቴም መሬቱ እስከ ረግረጉ ድረስ መሆኑን ነው የሚያውቁት። ይህ ማለት ደግሞ እኮ መስኮቹ የኛ ናቸው ማለት ነው። እንደሚያከራክረን አልገባኝም። ይህ ሞኝ ነገር ነው የሚመስለው። ናታሊያ፣ ሰነዶቹን ላሳይሽ ይችላሉ። እየቀለድክ ነው ወይም ደግሞ እየቀለድክብኝ ነው ማለት ነው። የሚገርም ነገር ነው እንጂ መሬቱ ለሶስት መቶ አመታት የኛ ሆኖ ቆይቷል እና አሁን ድንገት እናንተ አይደለም እንባላለን እንዴ? ኢቫን ቫስሎቪች፣ እኔ ጆሬን ለማመን እያዳገተኝ ነው እንዴ። የእኔ ምልህ መስኮቹ ለእኔ ያን ያክል ዋጋ የላቸውም ምንም ዋጋ ኖሯቸው አይደለም። ክፋ ቢል ሶስት መቶ ሩብል ያክል ቢያወጡ ነው። ግን ፍትሃዊ ያልሆነ ነገር አልቀበልም ከፈለክ የፈለከው ልትል ትችላለህ። ፍትሃዊ ያልሆነ ነገር ግን አልቀ ልለምንሽና አዳምጪኝ። ቀደም ብዬ እንደነገርኩሽ የቅድመ አያትሽ ጭሰኞች ለአክስቴ የሴት አያት ጡቦች እየሰሩላት ነበረ። የአክስቴ አያትም እነሱን ለማስደሰት በማሰብ እንደ ይሁል ይሄ አክስቶች አያቶች የምትለውን የራስና እግሩን መያዝ አልቻልኩም። ይሄ በቃ መስኮቹ የእኛ ናቸው። ይኸው ነው የእኔ ናቸው፣ የእኛ ናቸው። ሁለት ቀን ሙሉ ማረጋገጫ ስታቀርብ የክት ልብስን ስትለብስ ስትቀርም ትችላለን። ግን ይኸውልህ የምነግርህ ነገር የኛ ናቸው፣ በቃ የኛ ናቸው። የኛ የአንተ የሆነውን ምንም ነገር አንፈልግም። የኔንም ደግሞ እንደዛው አልሰጥም። የሆነው ነው ቁርጥህ ነው በቃ። እና ታዲያ መስኮቹን አልፈልጋቸውም። ግን የግል አቋም ጉዳይ ነው። ከፈለች መስኮቹን በስጦታ አላበረክትልሽ ይችላሉ። እኔ ራሴ መስኮቹን በስጦታ አላበረክትልሽ እችላለሁ። ምክንያቱም የኔ ናቸውና። እንዴ ኢቫን ቫስሎቪች እንዴ እኔ ባህሪ እንግዳ ነው የሆነብኝ። እስካሁን ድረስ መልካም ጓደኛ፣ መልካም ጎረቤት አድርጌ ነበር። ማይ አምና የኛን ውቅያ አስከዳ ድረስ አቆይተን ለእናንተ ውቅያ መሳሪያችን አዋስነ። እናንተ ግን ልክ እንደ እንዝላል ነው የቆጠራችሁ። ይሄ መልካም ጎረቤት ስራ አይደለም። በእኔ አስተሳሰብ አስተዋይነት የጎደለው ስራ ነው ማወቅ ከፈለክ ደግሞ እና እኔ የሰው መሬት የምነጥቅ ነኝ? የኔ መቤት፣ በህይወቴ ሙሉ የማንንም መሬት ወስጃ አላውቅም። እና ደግሞ ማንም ሰው እንደ ዘረፍኩኝ አድርጎ ሲሆን እጅ ነኝ ዝም ብያ ላይ መስኮቹ የኔ ናቸው። እውነት አይደለም፣ የኛ ናቸው። የእኔ ናቸው። እውነት አይደለም። የኔ መሆናቸውን አረጋግጠልሃለሁ። ዛሬ ሆኑ አጫጆቼን መስጎን መልካቸው ምን? አዎ አጫጆቼን አሁን ልካቸዋለሁ። እኔ ደግሞ ልካቸውን እሰጣቸዋለሁ። ይሞክራታ እንዲ መስኮቹ የእኔ ናቸው። ይገባሻል? የእኔ ናቸው፣ የኔ ናቸው፣ የእኔ ናቸው፣ የእኛ ናቸው። ምን ሆናቸው? የምን ጩኸት ነው? ምን ሆናቸዋል? አባዬ እባክህን ለዚህ ሰውዬ መስኮቹ የማን እንዲሆኑ አስረዳው። እኔ ቆንጆ የእኛ ናቸው። አ እንዴ ስቴፋኒች፣ እንዴት የእናንተ ሊሆኑ ይችላሉ? ምክንያታዊ ሰው ሁን እንጂ ያክስቴ ሴት አያት መስኮቹን በጊዜያዊነት እንዲጠቀሙባቸው ለአያት እጭ ሰኞ ሰጣቸቸው ጭሰኞቹ መስኮቹን ለአርባ ዓመታት ተጠቀሙባቸውና ከዛ ልክ የራሳቸው እንደሆነ መሰላቸው። ከዛ በኋላ ደግሞ ቆይ ቆይ ይቅርታ፣ አንድ ነገር ረሳ። መስኮቹ ክርክር ስለነበረባቸው ገበሬዎቹ ለአንተ ሴት አያት አልከፈሏትም። አሁን የእኛ መሆናቸውን ሁሉም ሳያውቃል። ፕላኑን አላየኸው ማለት ነው እንዴ? የኔ መሆኑን እኮ ማስረጃ አቀርብላችሁ። ማስረጃ ልታቀርብም አችልም። እችላለሁ። አትችልም። ለምን ትጮኋለ? በመጮህ እኮ ምንም የምታረጋግጠው ነገር የለም። የአንተን ምንም ነገር አልፈልግም፣ ገባህ? የእኔንም ምንም ነገር አሳልፊ አልሰጥህም። ለምን ብዬ ነው የምሰጠው? እና ጎረምሳው በመስኮቹ ጉዳይ መከራከር እቀጥላለሁ ካልክ፣ ለአንተ ከምሰጥ ይልቅ ለገበሬዎቹ ሰጣቸዋለሁ። ተረዳኸኝ? ሊገባኝ አልቻለም። የሌላን ሰው ንብረት አሳልፎ የመስጠት መብት እንዴት ሊኖር ይችላል? መብት እንዳለኝና እንደሌለኝ እኔ አውቃለሁ። ምክንያቱም ማንም ሰው በእንደዚህ አይነት ቃና አይናገረኝም። እኔ አንተን እድሜ እጥፍ ነኝ። በስርዓት እንድታናግረኝ ጠይቃለሁ። ጠቅላላ ሞኝ አደረክኝ። እን የገዛ መሬትን የእኔ ነው እያልክ ተረጋግቼና በትትና እንዳናግር ትፈልጋለህ። መልካም ጎረቤቶች እንደዚህ አይነት ባህሪ ያሳዩ። እስቴፋኒች አንተ ጎረቤት አይደለህም አንተ መሬት ነጣቂ ነህ። ምን ምንድን ነው ያልከው? አንተ አባዬ፣ አሁኑ አጫጆቹን ወደ መስኮቹ አካባቢ ላከርኩ። አንዴና ጌታው ምንድን ነው ያልከው? መስኮቹ እኛ ናቸው። አሳልፌ አልሰጣቸውም አሳልፌ አልሰጣቸውም አሳልፌ አልሰጣቸውም። እና ያለና ፍርድ ቤት እገትራችኋለሁ፣ ያኔ አሳያችኋለሁ። ፍርድ ቤት ከፈለግህ አይደለም፣ ፍርድ ቤት የትም ልትወስደው ትችላለህ፣ ትችላለህ። አውቃለሁ፣ ፍርድ ቤት ለመሄድ ሰበብ ነው የምትፈልገው። አንተ አጭበርባሪ ዘመዶች ሁሉ እንደዛ ነበሩ። ስለ ዘመዶች እርሰው። ሁሉም የኔ ቤተሰቦች የተከበሩ ሰዎች ነበሩ። አንዳቸውም በዘረፋ ተከሰው አያውቁ

እየጎተተኝ ነው። ራሴንም አራርዱኝ። ልንገርህ ልንገርህ ሞ አባትህ አረቄ የሚገለብጥ ቁማርተኛ ነበር። ደግሞ ያክስትን አይነት ሀሜተኛ የትም አይገኝም ነበር። ግራግሬ እንደነዘዘኝ፣ ሴረኞች ናቸው። እሺ፣ ልቤን ደግሞ ሰው ሁሉ እንደሚያውቀው ካለፈው ምርጫ በፊት አንድ ጉጉብ አራ ኮከቦች ኮከቦች እየታዩ ነው። ባርኔ ጠየት አለ። የዘቀጣ ነገር ነው። ሸፍጥ ነው። ይህ ክፋት ነው። አንተ አስሬ የምትገለባበት ሸፍጠኛ ነህ። ባርኔ ጣ ልቤን። ቤት በኩል በሩ፣ ቤት በኩል ነው። ረልሞት ነው መሰለኝ፣ እግሬ ደንዝዟዋል። ደግማህ ቤቴ ድርሽ እንዳትል። ከሄዳ ከሳስሺ እናያለን። ሰይጣን ይዞት በሄደ። ምን አይነቱ የተረገመው ነው እንጂ። ከዚህ በኋላ ቆይ፣ ማን ሰው ነው ጎረቤቱን የሚያምነው? አረመኔ ጭራቅ! መጀመሪያ መሬታችን ይወስዳል፣ እንዲህ ደግሞ መጥቶ ይሰድበናል። እንዲ ደግሞ እኮ የሆነ ዶሮ ጥያቄ ነበረው ጥያቄ የምን ጥያቄ የመጣው እኮ አንቺን በጋብቻ ሊጠይቅ ነበር የጋብቻ ጥያቄ አዎ ለእኔ እኔ ቀድሞኑ ለምን አልነገርከኝም ደግሞ ሽክ ብሎ ይመጣል እንዲህ ሆ እኔም በጋብቻ ለመጠየቅ መልሰ መልሰው መልሰው በቃ መልሰ እዚህ አምጣው ምን ነው እዚህ የማመጣው ፈጣን እያመመኝ ነው እኔ በቃ እዚህ አምጣው አምጣው እንድን ያደረጉኝ? መልስ አንተው፣ እየመጣ ነው። ሰይጣን በወሰደው፣ ከዚህ በኋላ ራስሽ ንገሪው። እኔ በጭራሽ እሱ ጋር እጄ የቆሜ አንተው፣ እየመጣ ነው አልኩሽ። ነው አምላኬ፣ የደረሰች ልጅ አባት መሆን ምን አይነት መከራ ነው! ካልሆነ ጉሮሮዬን እበጥሷለሁ፣ የምር እበጥሷለሁ። ቆይ ረገም ነው ሰደብ ነው አባረር ነው እና አሁን አንቺ ይሄን አይደለውም። አንተ ነህ እና የኔ ስህተት ነው። የኔ ስህተት አይደለም ብዬሻለሁ። ብዜሻውን ራስሽን አናንቂ። ልቤ እየደለቀ ነው። ነገሬ ደግሞ ደንዝዞኛል። የሆነ ነገር ጎኔን ይጎትተኛል። ኢቫን ባስሎቪች ናቤት ይቅር በለን። ትንሽ አይለቃል ተናግረን ነበር። አሁን ነው ትዝ ያለኝ አሁን መስኮቹ ያንተ ናቸው። ልቤ በጣም እየመታ ነው። መስኮቼ ቀንድቦቼም እኮ እየተረገበገቡ ነው። መስኮቹ ያንተ ናቸው። አዎ ያንተ ናቸው። እባክህ ተቀመጥ። እሺ፣ እንደው እኛ ተሳስተን ነበር። አይ ያው የአቋም ጉዳይ ሆኖብኝ ነው። መሬቴ ለእኔ ያን ያህል ዋጋ የለውም፣ አቋሚ ግን፣ አዎ ልክ ልክነ፣ የአቋም ጉዳይ ነው ልክነ አሁን ስለ ሌላ ነገር እናውራ። ግን እኮ እኔ ማስረጃዎች አሉኝ። የኔ አክስት ሴት አያት መሬቱን ለአባትሽ አያት ጭሰኙ ሰጥተዋቸው ሆነው እሱን እርሳዩል። እንዴት እንደሚጀመር ባቁጥሩ ነበር። በቅርብ አደን ትሄዳለህ እንዴ? አዎ። አሁን የተከበረችው ናታሊያ ያው ሰብል ከተሰበሰበ በኋላ ወይ አልሰማሽም ምን ገስ የሚባለው ውሻ የኮሽባ ሆኗል? እንዴት ያሳዝናል ምን ሆነ እኔ እንጃ ወለም ብሎት ወይም ምናልባት በሌላ ውሻ ተነክሶ ይሆናል ምርጥ ውሻ ነበር በዚህ ላይ ያስወጣኝ ገንዘብ በጣም ብዙ ነው አንድ መቶ ሀያ አምስት ሩብል እኮ ነው የገዛሁት በጣም ብዙ ነው ኢቫን ቫስሎቪች ለእኔ በጣም ርካሽ ይመስለኛል ለምን ብትይ ውሻው በጣም ውርጥ ውሻ ነበር። አባይ እኮ እኛን ውሻ እስኩዘርን እኮ የገዛው በሰማንያ አምስት ሩብል ነው። ስኩዘር ደግሞ ከገስ በጣም የተሻለ ነው። ስኩዘር ነው ከገስ የሚሻለው። አዎ ምንድን ነው እስኩዘር ነው ከገስ የሚሻለው። ምን ጥያቄ ያለው እንዴ! በደንብ ነው በደንብ ነው የሚሻለው። እንዴ እስኩዘር ልጅ ሊሆን ይችላል። ለ ገና ትንሽ ማድረግ ሊኖርበት ይችላል። ዘርም በተመለከተ ግን ከማንም የተሻለ ነው። ይቅርታ ይቅርታ አድርጊልኝና ናታሊያ፣ ናታሊያ ይቅርታ አድርጊልኝ ልሽ አካላዊ ሁኔታው ያልተስተካከለ መሆኑን እረሳሽው። እንዴ እንደዚህ አይነት ውሾች ደግሞ ለአደን መጥፎ ናቸው ማለት ነው። ይህንን ገና አሁን ካንተ ሰማሁ። የመጀመሪያ ጊዜ ነው የማረጋግጥልሽ የታችኛው መንጋጋው ከላይኛው የሚያጥር መሆኑን ነው። እንዴ ለክተው። አዎ አነፍንፎ በመከተል ጥሩ ነው፣ ግን የሚያዝ ነገር ሲኖር ደግሞ ምንም መያዛኝ። ለመጀመሪያ ነገር ስኩዊዘር ምርጥ ዝርያ ያለው እንስሳ ነው። የአርነስ ና ይችል ሰልዘር ነው። ልክ ያንተ ዝርያው እኮ የማይታወቅ በጭራሽ ምንም ዝርያው የማይታወቅ ውሻ ነው። በዚህ ላይ ደግሞ ያረጀና አስቀያሚ። ያረጀ ሊሆን ይችላል፣ ግን እሱ ለአምስት እስኩዘሮች አለውጦ እንዲህ እንዴት እንዴት ያለሽ ገስ እኮ ውሻ ነው። እስኩዘርን በተመለከተ ግን ለክርክር እንኳን የሚያስቅ ነው። ማንም ሰው የእስኩዘር አይነት ውሻ ይኖረዋል፣ በየቆንጦሩ ታገኘዋለሽ። ለእሱ ሀያ አምስት ሩብል መክፈል እንኳን በጣም ጥሩ ዋጋ ነው። ይሄ ዛሬ የሚያስቀባጥር ሰይጣን ሰፍሮባል። እንደ ኢቫን ቫስሎቪች ቅድም መጀመሪያ መስኮቾች እኔ ናቸው አልክ፣ አሁን ደግሞ ገስ ከስኩዘር የተሻለ ነው ትላለህ። እኔ ማለት የሚፈልጉትን ነገር መናገር የማይችሉ ሰዎች ደስ አይሉኝም። ምክንያቱም እስኩዘር ካንተ ደባሪ ገስ መቶ ጊዜ የተሻለ መሆኑን ታውቃለህ። ለምንድን ነው አይደለም የምትለው? ናተለ ማየት እንደማልችል ወይም እንደ ደደብ እየቆጠርሽ ነው የሚመስለው ስኩዊዘር የተመጣጠነ አካል እንደሌለው መገንዘብ አለብሽ እውነት አይደለም ነው እውነት አይደለም የኔ እመቤት መጮህ ለምን ያስፈልጋል የማይረባ ነገር መናገር ስለምን ያስፈልጋል በቃ እንደሁም አስጠሊታ ነው ግን በጥይት አናቱን መባል አለበት ደግሞ ከስኩዊዘር ኩር ታወዳድረዋል ይቅርታ አድርጊልኝ ይሄንን ውይይት መቀጠል አልችልም ልቤን ብዙ ሙቀት የሌላቸው አዳኞች ብዙ እንደሚከራከሩ ተገንዝበያለሁ እሺ እመቤቴ እባክሽን ዝም በይ ልቤ እየተፈረካከሰ ነው ዝም በይ! ዝም አልልም። ከአንተ ገስ እስክዊዘር መቶ ጊዜ የተሻለ መሆኑን ካላመንክልኝ ዝም አልልም። መቶ ጊዜ አስጠሊታ ነው እስክዊዘርሽ። ተሰቅሎ ሲጥ ይበል ጭንቅላቱ፣ አይኖቹ፣ ትከሻው የአንተን ገስ መስቀል ማያስፈልግም። እሺ አሁንም እኮ በከፊል አካሉ በድን። ዝም ዝም በይ ዝም አልልም። ልቤ ሊፈነዳ ነው። አሁን ደግሞ ምን ተፈጠረ? ምን ሆናችሁ ደግሞ? አባዬ ውለህ እውነቱን ተናገር፣ ከገስና ከስኩዊዘር የትኛዎች የትኛው የተሻለ ውሻ ነው? ስቴፓኖቪች አንድ ነገር ብቻ እንድት ነገረኝ ጠይቃለሁ። ስኩዊዘር አካሉ እየተዛባ አይደለም ነው ወይስ አይደለም? ቢሆንስ ታዲያ ምን ይጣበስ? በዚህ አውራጃ ካሉት ውሾች ሁሉ ምርጡ እሱ ነው። ግን የኔ ገስ የተሻለ አይደለም? የኔ ውድ ተረጋጋ፣ ፍቀድልኝና፣ ያንተ ገስ በእርግጥም ጥሩ ነገሮች አሉት። ጥሩ ዝርያ ነው፣ ጠንካራ ነው። ግን እውነቱን ንገረኝ ካልክ ውሻው ሁለት ጉለቶች አሉበት። አንደኛ አርጅቷል፣ ደግሞም አፍናፍንጫው አካባቢ አጭር ነው። ይቅርታ፣ ይቅርታ ልቤ፣ እውነቶቹን እንነጋገር የማንኩሴ አደን ጊዜ ከሉሉ ውሻ ጋር እኩል ሲሮጥ የእናንተ ስኩዘር ግን ወደ ኋላ እንደ ቀረት ታስታውሳለ። እሱ ታዲያ የቀረው የሉሉ ረዳት በጅራፍ ስለመታው ነው። እንደ የመታው እኮ መመታት ስለሚገባው ነው። ውሾቹ ቀበሮውን ሲያሳድዱ እስኩዘር ግን አንድ በግ አካባቢ ያንፍንፍ ነበር። ውሸት ውሸት ነው። ታው በቀላሉ ስለምናደድ መጨቃጨቃችንን ብናቁም ይሻላል። አንተ ክርክሩን የጀመርከው ሁሉም ሰው በሁሉም ሰው ውሻ ስለሚቀና ነው። አው ሁላችንም እንደዛ ነን። ጌታው አንተም ብትሆን ከውቀስ አታመልጥም። ከአንተ ገስ የተሻለ ውሻ ስታይ ክርክር ምናምን ነገር ትጀምራለህ። ሁሉንም ነገር አስታውሳታለሁ። እኔም አስታውሳለሁ። እኔም አስታውሳለሁ። ልቤን ረግሪደንስ ዟል አረ ልቤን አረ ልቤን ምን አይነት አዳኝ ነውን? አንተ ሄደ እዛ ምግብ ቤት ምድጃ ስር ተኝተህ ጥቋቁርጥ እንዛዎቹ የሚያዝ እንጂ ቀበሮ ማደን አትችልም። አንተ ምን የሚሉት አዳኝና አሁን እንስሳትን ከማደን ይልቅ እቤት ተቀምጠ የልብን ምት ማዳመጥ ነበረብን። አደን ልትየር ትችላለህ፣ እርግጥ ነው ግን፣ የምትሄደው ከሰዎች ለመጨቃጨቅ፣ ውሾቻቸውን ለመረበሽና የመሳሰሉትን ነገሮች ለማድረግ ነው። ድንገት ልጭ እንዳይልብኝ ልብኝ። የረሱን እንለውጠው ነገሩ። አንተ በጭራሽ አዳኝ አይደለም። አንተስ አዳኝ ነኝ ትላለህ? እንዴት አንተ አድን የምትሄደው እኮ ከሁሉሉ አጠገብ ለመሆኑና ተንኮል። አረ ልቤን! አንተ አንተ ተንኮለኛ ነ ምን እኔ ነኝ ተንኮለኛ? አንተ አፈንዝጋ ተንኮለኛ፣ ጨቅላ ቡችላ፣ አሮጌ አይጥ፣ አፈንዝጋ አንተ። አለበለዚያን ዶፍ በጥይታናትን ነው የምለው አንተ ደደብ። ሁሉም የሚያውቀው ነው። አረ ልቤን! ሟች ሚስትህ ትጠፈጥፈህ አልነበረም? እግሮቼን አረ አናቴን! ርችት ርችት! እየወደኩ ነው እየወደኩ ነው። ልንገርህ ልንገርህ። ልሙቭ አንተ ደግሞ የቤት ሠራተኛ ጫማዋ ስር አደረገች። ልቤ እየፈነዳ ነው። ትከሻዬ የተነቀለ ነው። ረ ትከሻዬ የት ነው ያለው? ረ መሞቴ ነው። ረ ዶክተር ጨቅላ ደደብ እኔም ታምምኩ እንዴ? አዎ አዎ አዎ፣ ታምሜያለሁ ታምሜያለሁ። ምን አይነት አዳኝ ነው ሆኖ አንተ ፈረስ ላይ መቀመጥ እንኳን ማትችል አባዬ፣ እንዴ አባዬ፣ ምን ሆኖ ነው አባ? እንዴ፣ አለ ተመልከተው አባ፣ ኢቫንፋስ ልብስ ሞቷል። አረ ተይኝ፣ እኔ ራሴ አሞኛል። እኔ ራሴ መተንፈስ አልቻልኩም። አየር ሞቷል ኢቫን ቫስሎቪች ኢቫን ቫስሎቪች ምንድን ነው ጉዱ ኧረ ምንድን ነው ያመጣህብኝ ሞቷል ዶክተር ዶክተር ምንድን ነው የምትይው ምንድነው ምንድነው የተፈጠረው እንደ እኔ አረ አረ ዶክተር ምንድነው የተፈጠረው ምን ሆነሻል ሞቷል ወይ ሞቷል ማን ነው የሞተው ሞቷል አሃ ስለሆነ ዲሞቷል ዶክተር እንካ እንካ እንካ እንካ ይንጠጣ። አይጠጣም። ሞቷል ማለት ነው እንዴ? ከማንም ይበልጥ ደስተኛ ነኝ። ለምን ብዬ ነው የራሴን ጭንቅላት በጥይት የማልመታው? ለምንድን ነው እስካሁን ጉሩሬን ሸክ ያላደረግኩት? ምንድን ነው የምጠብቀው? ጩሬስቲ ሽጉጥ ሽጉጥ ሽጉጥ ቆይ ቆይ ቆይ እረ እየነቃ ነው መሰለኝ። እንእን እን ትንሽ ውሀ ተጎንጭ። ያዝ። አ እንደሱ እንደሱ። ኮከቦች ይታዩኛል። ጭጋግ የት ነው ያለሁት? ቶሎ ቶሎ በል? ቶሎ በልና፣ ተጋቡ። እሷ ፈቃደኛ ነች፣ እጅን አምጣ አምጣ አምጣው እጅሽን አምጪች። እሺ ፈቃደኛ ነች፣ ባርኪያችኋለሁ። ብቻ እኔን በሰላም ተወኝ። ምን ከማን ጋር? ፈቃደኛ ነች አልኩ እኮ። ተሳሳሙን ነው ያለይላችሁ። አልሞተም፣ አሁ አልሞተም፣ አሁ ፈቃደኛ ነኝ፣ ፈቃደኛ ነኝ። በቃ ተሳሳሙ ተሳሳሙ። ማንን ነው የምሰማው? ደስ ይላል። ይቅርታ ግን የሁሉ ነገር ምንድን ነው? አሁን ገባኝ። ኮከቦቹ፣ ደስተኛ ነኝ። ናታሊያ ስቴፓኖቭና እጅሽ ይልሳመው። እግሬ እንደነዝዘኝ እኔ እኔም ደስተኛ ነኝ። ትከሻ ላይ የጉድ ይከብደኛል። ግን ከገስ ዘር የባስ አስቀያሚ መሆኑን ታምናል። የተሻለ የማስ አስቀያሚ ነው። አዎ አዎ፣ ቤተሰብን በፈንጠዝያ መጀመር ማለት እንዲህ ነው። አሁን ሻምፓኝ ያዙ። ገስ ገስ ገስ፣ የተሻለ ነው። አስቀያሚ ነው እንዴ? አስቀያሚ። ሻምፓኝ ሻምፓኝ ነው አሁን ሻምፓኝ